አዎ አሁን ምን እያደረክ ነው? ቆይ ለምን ኛ ፊት ቅድም አልነገርከኝም? አሁን ቤት የመታ የምንነግረኝ እኔ ነኝ ልክል ሰሮት ሁለተኛ ቤት ሽ አልመጣም። የት ነው የማትመጣው? አንቺ ጋር ነው ለካ መመላለሴ እንደምመጻደቅ ነበር ስቆጥሮ የነበረው። እንደዛ ለማለት ፈልጌ አይደል። ያ ፎለምታ አይታሽም እናቴ እንኳን ማንነት ስለገባኝ ነበር አንቺን ለመቀየር መመላለስ ይሁን። አንቺ ግን ደግሞ መመጻደቅ ቆጠርሽው። እንደዛ አላልኩኝም። እና እንዴት ነው አንቺ ባንድ ስለሆንች ነው? አንቺን እኮ እንደ ሌሎቹን እንደማቃቸው ሴቶች ነሽ። እኔም እንዳንተ አይነት አሽከርካሪ አይቶኝ እንድታነገቅ ነው እንዴ? ቅዱሴ አንተ ነው እንዴ? አው ስንት ቀን እንዳላንሸራሸርኩሽ ቤትሽ እንዳልሸኘሁሽ ሸመጠት ሽኛ አይደል? ሌላ ሰው መስሎኝ። ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በዛሬው እንግዲህ የጽናት ድራማ የሚገርም ነገር ነው የተከሰተውና ያው እንዳያችሁት እንዳየ ነው እንደተከታተል ነው የሰኒና የክብሩን ፍቅር እያበደ እያበደ መጥቷል። እያበደ ለግጭት ደርሰው ከግጭትም ደግሞ ለድብድብ አድርሰዋለች ማለት ይቻላል። እንግዲህ ያው እንዳያችሁት እንግዲህ ችግር የለባትም። ኒና የምትባለው አዲሷ የኪራ እንግዳ እቤት ውስጥ በደንብ አድርጋ እያመሰቻቸው ነው ያለችው። ምንም ነገር ማንንም አትሰማ፣ በራሷ መንገድ የምትራመድ ሰው ነች። እንግዲህ ቁጭ ብለው ከክብሮን ጋር እያወሩ እያሉ የፈለገችውን ነገር ማድረግ የሚመቻት እንግዲህ ኒና የክብሮብን እጅ ይዛ እንዳጋጣሚ ሰኒ ድንገት ትከሰትና ታያታለች። ከዛም በኋላ ሰኒ ምንም አይነት ጥያቄ አላስፈለጋትም። ምቦር ብላ ተናዳ ወደ ቤቷ ትሄዳለች። በዚህ ጊዜ እንግዲህ ክብሮም ያፍሌሸኛት ምናምን ነገር ሲያስብ፣ በቃ ምንም የሚሆን ነገር አይደለም ወደ ቤቷ ትገባለች። ክብሮም እንደምናውቀው እንግዲህ ለሰኒ ያለው ክብር እንዲሁም ደግሞ ካለችበት ከገባችበት ሁኔታ ውስጥ ለማውጣት ከፍተኛ ጥረት ከሚያደርጉት አንዱ እና የመጀመሪያው ክብሮም ሲሆን ቅዱስ በሁለተኛ ደረጃ ይከተላል ማለት ነው። ሰኒ ምንሆና ነው እንዲምትወኝ ነው? ከወንዶችስ ለምንድን ነው የሸሸችው? የሚለውን ጉዳይ ከሚከታተሉትና ምናልባትም ካለችበት ስሜት ውስጥ አውጥቶ ወደ ኖርማል ሕይወቷ ለመመለስ የሚጥር ነው ክብሮም። በምን መልኩ አይታወቅም። ምናልባት ከተስተካከለች ና ወደ ራሷ ከተመለሰች በኋላ የወንዶችን ፍቅር ከገባት በኋላ ለራሱ ሊያደርጋት ያሰበ ይመስላል ክብሮም። እኛም ደግሞ ቢሆንላቸው ደስ ይለናል ማለት ነው ከክብሮን ጋር እና እንግዲህ ዛሬ ለምንድን ነው እንደዛ ሆነሽ የሄድሽው አልገባኝም ሲላት፣ ንዴቷን በምን መልኩ እንደመጣ ላለመናገር ሰኒ ከራሷ ጋር ትሟገታለች። አይ በቃ ዘንብዬ ነው እንዴት ነው እጅኑ ለም ብሎ ነበረ ስታሽ የነበረው ምናም ስትለው ሰኒዬ አይደለም እኔ ጊዜ ልረዳሽ ነው የመጣሁት። ና ግን ለምን ተበሳጭሽ? እንደዛ ለምን ተበሳጭሽ ሲላት በቃ ምንም ሆነ ምን በቃ ደናደር ለማንኛውም እንደዚህ አትመጻደቅ ስትለው እንዴት አትመጻደቅ ትኛለሽ? ያምሻል እንዴ? እኔ እኮ እዚ ቤት የምመላለሰው አንቺን አለ። ኤግዛክትሊ ነው የተናገረው አንቺን ካለሽበት ድብርት ውስጥ ለማውጣት እንጂ ሌላ ነገር አይደለም። ለመመጻደግ ከፈለግ ከመሰለሽ ግን ከእንግዲህ በኋላ ቤትሽ አልመጣም ሲላት ሰኒ ሳታስበው እጇን ሳታዘው ወይ ፍቅር በዲጋ አርጋ መታችሁ አረ ምን አይነት ነገር ነው ግን በእውነት በጣም ከባድ ነበረ። ክብሮም በጣም ተቆጣ ማለት አዎ፣ መቆጣት አለበት ግን ከምን አንጻር የሚለውን አላገናዘበም። ሳይኮሎጂስት ና ሼፍ በማለት የምናውቀው እንግዲህ ክብሮም ዛሬ ሳይኮሎጂስትነቱ ራሱ ወዴት እንደሄደበት ሳይኮሎጂስትነቱ ወዴት እንደጠፋበት አላውቅም። ብቻ ስትመታው በጣም ተደናገጠ። በንግግሯም ተናዶባት ስለነበረ በጣም ተናደደ። በጣም ተናዶም ብድግ ብሎ ወጣ ማለት ነው። እኔ ግን የክብሮም ንዴት እዚህ ጋር በጣም በዛ። ሁኔታዋ ቢያናድድም ሰኒን ያውቃታል ካለችበት ነገር አንጻር ነው እና እጅግ በጣም እንደምትወደው እዛ ጋር እንዴት አልተረዳትም? አንድ ሴት በተለይ ደግሞ እንደ ሰኔ አይነት ጀግና ነኝ የምትል ወይም ደግሞ ከወንዶች ጋር ተቀራርቤ ብታይኝ ቱ እከፍልበታለሁ ብላ የማለች አይነት የምትመስለን ሴት በፍቅር ከተያዘች ቶሎ ተናግራ ወይም ደግሞ ቶሎ ተቀብላ ወደ ዋናው ነጥብ ትገባለች ማለት ከባድ ነው። ማለት ብዙ ቻሌንጆች፣ ወይም ደግሞ ውጣ ውረድ ያጋጥማታል። ይህንን ነገር እንዴት አልተረዳትም እና በሰነዘረችው ንግግርም ሆነ ጥፊ በጣም ተናደደ። እኔን የሚመስለኝ እንደ ክብሮም ሳየው ትንሽ መረጋጋት ነበረበት። ምንም ያህል እንኳን እንዳስቀየመችው ቢገልጽላትም በዚህ መልኩ መሆን የለበትም ነበረ። ምክንያቱም ሰኒ ድብን ናርጋ ተፈቅረዋለች፣ ያስታውቃል። ግን ለመናገር ደግሞ ጊዜ ውስድባታል። ካለው ሁኔታ ሁላችንም የምንገምተው ማለት ነው። እንደውም የምትችለውን ያህል ገፋፍተዋለች፣ ፍቅሩን እንዲገልጽላት። እኔ ምንህ ነኝ። ለምድን ነው እንደዚህ ለኔ የምታስብልኝ ስትለው ጓደኛዬ ስለሆን ሲላት ሌላ ሳለችው ሌላማ በቃ ምናውን ብሎ ሲያድበሰብሰው፣ በቃ ቶ አሁን ተነስተ መውጣት ይችላል። ምክንያቱም እሱ ሌላ ደግሞ ፍቅረኛ ይነሽ እንዲላት ትፈልጋለች። አፍቃሪዋ መሆኑን ማወቅ ትፈልጋለች እንጂ ተንደርድራ እሷ የምትናገር አይነት ልጅ አይደለችም እና ክብሮም እዚህ ጋር ትንሽ ተረጋግቶ ስሜቷን ሊረዳት ቢሞክር ጥሩ ነበረ። ማለት ሁሉም ሰው ሲያመነጫጭቀኝና ፊት ሲነሳኝ አንተ ብቻ ነህ መጥፎ ፊት አላሳየኝም። አመሰግናለሁ። በቃ በኋላ እናወራለን። አይ አሁን ነው ማመስገን የፈለግኩት። እሺ አልኩሽ፣ ተቀበልኩሽ አይደል? እንዴ፣ በኋላ እናወራለን። እንዴ፣ ኧረ አትቆጣኝ ክብሮም። እንዴ ምን ሆነህ ነው? ስለአመሰገንኩት ነው እንዴ የምትናገረው? ነው ውጪ ላይ ከእኔ ጋር ስትታይ። እኔ እንደዛ አላልኩኝም። እንዴ ምን ሆነሽ ነው? ግን እኮ ቤቱ ስታወራኝ እኮ በጣም በትህትና ነው። ይኸውልሽ እኔ ቤት ውስጥ ሌላ ባህሪ፣ ውጭ ሌላ ባህሪ የለኝም። አሁን ስለምን ቸኮል ነው እባክሽ? ሊሄድበት ይልቅ የኪራ ንግግር ዛሬ ትንሽ ፈገግ ያስብላል። ምክንያቱም እናንተ ሴቶች አለ የክብሮብን ጨጓራ እንደዚህ የላጣችሁት በንዴት፣ እኛንማ ብታገኙን ምን ልታደርጉን ነው ሲላት፣ እንዴ ሴት ስትል ምን ማለት ነው? እኔም እኮ ሴት ነኝ፣ እኔን እያልከኝ ነው? ስትለው፣ ኖ አንቺማ የኔ ባለቤት ነሽ፣ ስለዚህ አንቺን አደለም ማለት እንዴ። እና ታዲያ እኔ ሴት አደለውም እንዴ? ብላ ፈገጋስ ብለዋለች። አይ እንደው ነገሩ ገርሞኝ ነው። ክብሮም ለሴት ልጅ ያለው ክብር ከፍተኛ ነው እና በትግስት ነው ሁሉን ነገር ስለ ሴቶች የሚያሳልፈው እሱ እንኳን ትግስቱ ተሟጦ እንደዚህ ሲሆን በጣም ግራ ገብቶኝ ነው ብሎ ፈገጋሱ ብሎናል ማለት ነው። የኪራ ንግግር እንደ ቀልድ ብናየውም ትልቅ ነገር ነው የተናገረው። ምክንያቱም በጣም በጣም በጣም ነው በትግስት ከሰዎች ጋራ ወይም ደግሞ ሴቶችን ትሬት በማድረግ የሚታወቀው ክብሮም በጣም ተናዶባት፣ ባለፈው በሰኒ ስላየን ያንን ለማለት ፈልጎ ነው እና አሁን ደግሞ ሄዶ ቤቷ ቢያንኳኳ ቢያንኳኳ አቶ ሰኒ ልትከፍት ነው እንዲህ፣ አረ ምንም ነገር ግን የሚገርመኝ ማለት ነው እንደዚህ አልከፍትም፣ አላገኘህም እያለች ብቻዋን የምትጨነቀው ነገር በጣም ትኩ ትክክል አይደለም። ይህንን ነገር በቀጥተኛ መስመር ብታስኬደው ይሄን ያህልም አትታመመም ነበረ ወይ ደግሞ ብትነግረው ኖሮ ወይም ደግሞ ለእሱ ጊዜ ብትሰጠውና እንዲነጋገሩ ብትፈቅድ ኖሮ ይሄ ሁሉ ነገር ባልመጣ ነበር ነገር ግን አሁንም ደግሞ ቤት ውስጥ ስታገኘው ተንዳደራ ልሄር ነው ብላለች። እንዴ ለምን ሲላት የመጣው ጽናትን ለማግኘት ነው እንጂ አንተን እና ዞር በለልን ይሄ ትላለች እና ጽናትን ለማግኘት ከሆነ ጽናት የለችም እስክትመጣ ድረስ ተቀመጪ ሲላት፣ አንተ ሰውዬ ዞር በለልኝ ሊሄድበት ብላ በጣም ትናደዳለች። ምንድነው ጉዱ ብሎ እሱም በጣም ግራ ገብቶታል። ና ወይ እንዳትሄድ ሂጂ ቢላትም የሆነ ነገር እንደምትናደድ ነው። ቁጭ ስትባል ደግሞ በፍጹም ልትቀመጥ አልቻለችም። የራሷ ስሜት የሚከራከራት ማለት ሰኔናት በፍጹም ክብሮምን እያፈቀረችው ወይም ደግሞ እየቀረበችው መሆኑን ለማመን አልቻለችም። በተለይ አንዳንድ ጊዜ ብቻዋን ስትሆን እሷና እህቷ ስለ ወንድ ከፍተኛ ጥላቻቸውን ስለሚያወሩ ማለት ተጠንቀቂ ከወንዶች ጋር እንዳትገጥሚ የሚለው ነገር ትዝ ሲላት፣ እውነቷን እኮ ነው እህቴ፣ ይኸው የፈራው ደረሰ። ብቻዬን ቁጭ እየራሱ እያሰብኩት ነው። እሱ ግን የዛን ያህል እንኳን አያስበኝም። ምን አይነት ነገር ነው? እህቴ እኮ በፊት ስትነግረኝ በጣም ሰማት ነበረ አሁን ግን ምን ሆኜ ነው ስለ እሱማ አስበው ትላለች። እሱማ ስለ እህትሽ ትተሽ ስለ ክብሮም እያሰብሽ ያለሽው ያው አስገዳጁ ፍቅር ነው፣ ሌላ ነገር ምንም ነገር የለውም። ግን አንቺ ደግሞ ያው ለፍቅር እጅ ለመስጠት ከፍተኛ ትንቅንቅ እያደረግሽ ነው። ግን ምናልባት ክብሮም በጣም ልዩ ሰው ነው፣ ሴት ያከብራል ምናምንና በፊት አሳለፍ ነው እኔና ከምትዩ ታሪክ በጣም የተለየ ደስ የሚል ህይወት ከእንሱ ጋር ከክብሮም ጋር ልታሳልፊ ትችላልሽ። እና ግን መንገድ ያስፈልገዋል፣ መንገዱን መክፈት ያስፈልጋል። አንድ ወንድ ስለበደለ ሁሉም ወንዶች እንደዛ ናቸው ማለት አይቻልም። በተለይ ደግሞ እንደ ክብሮም አይነቶች ለሴት ልጅ በጣም ክብር የሚሰጡ በጣም በእውነት በጣም ክብር የሚሰጥ ልጅ ነውና፣ እንዲሁ ባይወደት እንኳን አይጎዳትም የፈለገ ነገር ቢመጣ ማለት ነው። እንደዚህ አይነት ወንዶች በህይወታችሁ ውስጥ ብቅ ሲሉ እንግዲህ ያው ፈጠን ብሎ እንትን ማለት ነው እንጂ ሰንዬ ደግሞ ለምንድን ነው ዞሮ ዞሮ ወደዛ ወደዚህ እምትይው? በዚህ ላይ ደግሞ ልብሽ ገድሎታል። ክብሩም ደግሞ አፍቃሪ ብቻ ሳይሆን ታዛዥሽም ነው። ምን የመሳሰለ ምግብ እያበሰለ ሲያበላሽ አይተናል። ዝቅ ብሎ እግርሽን አሽቶ አስተካክሎ በደንብ አድርጎ አጥቦሽ ሲያስተኛሽ ሁላ አይተናል። ከዚህ በላይ ፍቅር መግለጫ ምን አለ? በአሁን ጊዜ እኮ እንዴ እኔ ይሄንን አላደርገው የሚባልበት ጊዜ ነው። ምክንያቱም እውነተኛ ፍቅር ስለሌለ፣ እውነተኛ ፍቅር ቢኖር ሴቷን ባለቤቷን እግሩን ብታጥበው ምንም አትጎዳም። እሱም ደግሞ ሚስቱን ቢያጥባት ምንም ነገር አይጎዳዱም። ነገር ግን እውነተኛ ፍቅር ስለሌለ ይሄ ማለት ነው። ይሄ የክብር ጉዳይ ማለት ክብርንና ደስታሽንና ፍቅርሽን የምትገልጭበት በቃ እግርን እንደማጠብ እንደዚህ የመሳሰለ ነገር አይደረግም በአሁን ሰዓት፣ ምክንያቱም ማንም ማንንም ስለማያከብር ማለት ነው። የሩጫ ጊዜ። በዚህ ውስጥ እንግዲህ እንደ ክብሮም አይነት ወንዶች ምናልባትም ከመቶ አስር ቢሆኑ ነው እና ሰኒ እድለኛልሽ እንኳን ደስ ያለሽ፣ ክብሮን አግኝተሻል ከነዚህ ወንዶች መሀል ማለት ነው። ከመቶ አስር ማለት እንግዲህ ስንት ኢትዮጵያውያኖች መልካም ባል ያገኛሉ ማለት ነው ማለት ነው። ስናስበው በጣም ጥቂቶች ናቸው። እነሱም ደግሞ እንደ ሰኒ ከተንከረፈፉ እንዳያመልጣቸው ክብሮምን በእጅሽ አስገቢ ነው የሚለው እንግዲህ ዛሬ በሌላ ፕሮግራም ደግሞ እስከምንገናኝ እንግዲህ ያው ይመሻችሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ የጽናት ድራማን እየተከታተላችሁ አብረን እንዝለቅ። ላለሁ መልካም ጊዜ ነላችሁ ባይ